ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ዩቲዩብ ቻናላችን በመጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ እናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው የስፒከር አይነቶችን ወይም ደግሞ በተለምዶ ጂፓስ በመባል የሚታወቁትን ለቤስ የምንጠቀምባቸው የስፒከር አይነቶች ይሆናል። በመጀመሪያ ደረጃ እንግዲህ የምንመለከተው እዚጋ ከሆነ የምትመለከቱትን ጎልዲ በመባል የሚታወቅ ሞባይል ነበሩም ደግሞ ስልሳ አምስት ስልሳ ሰባት በመባል የሚታወቅ የስፒከር አይነት ነው። እነዚህ ስፒከሮች እንግዲህ ሆም ቲያትር የሆኑ ባለ ሶስት ስፒከር እዚጋ እንደምትመለከቱት አንድ፣ ሁለት፣ ሶስት በረጃጅም ስፒከር አማራጭ በተጨማሪነትም ደግሞ ሰብ ወፍር እላያቸው ላይ ያላቸው ሌላው ደግሞ ተጨማሪ ፊቸራቸው ዩኤስቢ ካርድ ሰክተን መጠቀም እንችላለን። እንደገና ኤስዲ ካርድ በሜሞሪ አድርገን ሰክተን መጠቀም እንድንችል ፖርት የተገጠመላቸው ናቸው። እዚህ ጋር እንደምትመለከቱት እንግዲህ ቤዛቸውን አጀስት እንድናደርግ እንዲሁም ደግሞ ድምጻቸውን ለመጨመር ለመቀነስ ከሪሞቱ በተጨማሪ ላያቸው ላይ ኔክስት እና ፕሪቪየስ ማድረጊያ እንዲሁም ቮሊውም አፕ ቮሊውም ዳውን ማድረጊያ እንዲሁም ኢንፑት ማድረጊያ በተኖች የተገጠመላቸው ናቸው። ቮሊዩም አጀስትመንትም አላቸው። ሌላ በተጨማሪነት እዚጋ እንደምትመለከቱት ቤዛቸውን ስንመለከት ደግሞ ቆንጆ ቤዛ ያላቸው የስፒከር አይነቶች ናቸው። እነዚህ የስፒከር አይነቶች እስከ ዘጠና ዋት ፓወር የሚጠቀሙ ሲሆኑ ከቦዲ አንፃር ስንመለከታቸው ደግሞ ኤምዲኤፍ ቦዲ ያላቸው የስፒከር አይነቶች ናቸው። ያም ኤምዲኤፍ መሆኑን ምንድነው የሚረዳን? አንደኛ ነገር የሚያወጡት ሳውንድ፣ ቆንጆ ሳውንድ እንዲሆን ያግዝልናል። ሁለተኛ ደግሞ ቀኑን ሙሉ ስፒከራችን ብንጠቀመው የመጋል ባህሪ አይኖረውም ማለት ነው። ቢወድቅ እና እንትን ቢል እንኳን እቃችን አይሰበርም ማለት ነው። ጥንካሬ ያላብስልናል እቃችን ማለት ነው። እንደገናም ኬብላቸውን ስንመለከት እንግዲህ ረዘም ያለ ስፒከር ኬብል ያላቸው ስለሆኑ የተወሰነ ርቀት ከቦታ ቦታ እቃችንን ማንቀሳቀስ እንድንችል ተደርገው የተዘጋጁ ስፒከሮች ናቸው ማለት ነው። እንደገና በተጨማሪነት እነዚህ እንግዲህ ምንድነው ሌላው አድቫንቴጃቸው የቲቪያችንን ድምፅ በእነዚህ ስፒከሮች አድርገን መጠቀም እንድንችል ወይም ደግሞ የሚያምር ድምፅ ቲቪያችን እንዲኖረው እነዚህ ስፒከሮቹ አውዲዮ አውትፑት እና አውዲዮ ኢንፑት ስላለው ላይ ላይ ያም ተጨማሪ ፊቸር ነው ማለት ነው። በዋጋ ደረጃ እነዚህን ስፒከሮች በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እስከ 13500 ብር ድረስ ደንበኞች ቢመጡ ማግኘት ይችላሉ ማለት ነው። በቀጣይነት ደግሞ የማሳያቸው የስፒከር አይነት ይህ ከጎን የምትመለከቱት ሪል ማክስ በመባል የሚታወቅ የስፒከር አይነት ሲሆን እነዚህ ስፒከሮች እንግዲህ ባለ ሶስት ስፒከር የሆኑ እንደገና ደግሞ ዋናው ቤዛቸው ላይ ሰብወፈር የተገጠመላቸው የስፒከር አይነቶች ናቸው። ያው ስፒከር ቁመታቸው አጫጭር ናቸው። እነዚህ ቅድም ከተመለከት ነው ስፒከሩ አነስ ያለ ወይም ደግሞ አጭር የሆነ ግን ደግሞ በሳውንድ ደረጃ በሁሉም ነገር ደረጃ ተመሳሳይ ናቸው። እዚህ ጋር እንደምትመለከቱት ኤልኢዲ ላይት ጎናቸው ላይ አላቸው። ሌላው ኤስዲ ካርድ መሰኪያ እንዲሁም የኤስቢ መሰኪያ የተገጠመላቸው ናቸው። ተጨማሪ ላቸው ላይ እዚያው የሚገኙት ፊቸር ደግሞ ምንድን ነው? ከስልካችን ጋር በብሉቱዝ አማካኝነት ኮኔክት ማድረግ እንችላለን። እንዲሁም ከተለያዩ ዲቫይሶች ጋር በኦግዚለሪ ኬብል ሰክተን መጠቀም እንድንችል ተደርገው የተዘጋጁ ስፒከሮች ናቸው ማለት ነው። ሌላው ደግሞ የቲቪያችንን ድምፅ አውዲዮ አውትፑት ስላለው የቲቪያችንን ድምፅ በተጨማሪነት በስፒከራችን አማካኝነት መጠቀም እንድንችል ያስችሉናል ማለት ነው። ቦዲያቸው ላይ ስንሄድ እንግዲህ እነዚህም የምዲፍ ቦዲን ያላቸው ያም መሆኑ አንደኛ የሚያምር ሳውንድ እንዲያወጡ፣ ሁለተኛ ደግሞ እቃችን ቢወድቅብን እንዳይጎዳብን ያደርግልናል። ወይም ደግሞ ቀኑ ሙሉ የሚሰሩበት አጋጣሚ ቢፈጠር እቃችን ያለምንም ሙቀት መስራት እንዲችል ያደርግልናል ነው። እስከ ዘጠና ዋት ፓወር የሚጠቀሙ ስለሆኑ በየትኛውም የመብራት ሁኔታ ውስጥ መጠቀም እንችላለን። የድምፅ መቆራረጥ አያጋጥመንም በእነዚህ ስፒከሮች አማካኝነት ማለት ነው። ሌላው ደግሞ መብራት የሌለበት አካባቢ ላይ ከሆነ ሶላር ሲስተምንም ተጠቅመን መጠቀም እንድንችል ተደርገው የተዘጋጁ ናቸው። እነዚህ ዋጋቸው እስከ 8500 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጠ ይገኛል ማለት ነው። በቀጣይነት የምንመለከተው ደግሞ ራይዚንግ 6567 በመባል የሚታወቀውን የስፒከር አይነት ነው። እነዚህ እንግዲህ ራይዚንጎች ላይ በጣም ከቆዩ ብራንዶች ውስጥ በዋነኝነት የሚጠቀሱ ናቸው፣ በጥራታቸው እና እንዲሁም ደግሞ ባላቸው የድምፅ ኳሊቲ ማለት ነው። ይህ ከጎን የምትመለከቱት ስፒከር እንግዲህ እንደምታዩት በጣም ቲክ በሆነ ስፒከር ወይም ደግሞ ቀጭን በሆነች ስፒከር እንዲሁም ደግሞ ርዝመቱ በጣም የሚያምር ርዝመት ያለው እንደገናም ደግሞ ወጥ የሆነ ቅርጽ ያላቸው የስፒከር አይነቶችን ይዞ የመጣ አዲስ ሞዴል ነው። እንደምታዩት እንግዲህ ከቲቪያችን ግራና ቀኝ ላይ በማስቀመጥ ለቲቪያችን ተጨማሪ ውበትን የሚያላብስልን ወይም ደግሞ ለቲቪያችን ግርማ ሞገስን የሚሰጥልን የስፒከር አይነት ነው ማለት ነው። ሌላው እንግዲህ ድምጻቸው ላይ በምንሄድበት ሰዓት ላይ የራሳቸው የሆነ ሰብ ወፈር ማውጫ እየተገጠመላቸው ናቸው። ቤዙ የሚያምር ቤዝ እንዲሰጣን ሰብ ወፈር ሜን ማጫወቻው ላይ አብሮ ይዞ የሚገኝ የስፒከር አይነት ነው። ሌላው ፊቸራቸው ምንድነው? የዩስቢ መሰኪያ ፖርት እንዲሁም ደግሞ የሲዲ ካርድ መሰኪያ ፖርት ይዞ ያለ የስፒከር አይነት ነው። በተጨማሪነትም ደግሞ እዚህ ጋር ሪሞት መጠቀም በማንችልበት ሰዓት ላይ በእጃችን አጀስት እንድናደርገው ቤዙን እንዲሁም ደግሞ ለማሳለፍ ብንፈልግ ወይም ወደኋላ መለስ ብንፈልግ ሙዚቃዎቻችንን ፕሪቪየስ እና ኒክስት በተን እንዲሁም ደግሞ ሌላው ፊቸሩን ለመቀየር ለምሳሌ ብሉቱዝ ላይ ለማድረግ እንዲሁም ደግሞ ኤፍኤም ላይ ለማድረግ በምንፈልግበት ሰዓት ላይ ኢንፑት በተን አብሮ የተገጠመለት የስፒከር አይነት ነው። በተጨማሪነትም እዚጋ እንደምታዩት ቮሊዩሙን አጀስት ለማድረግ እንግዲህ የሚያምር ዲዛይን ያለው የድምፅ መጨመሪያና መቀነሻ የተገጠመለት የስፒከር አይነት ሲሆን ኤምዲኤፍ ቦዲ ነው። ቦዲ ኤምዲኤፍ መሆኑ አገልግሎቱ ምንድነው? አንደኛ የሚያምር ቤዝና ድምፅ እንዲያወጣ፣ ሁለተኛ ደግሞ ቢወድቅ ወይም ደግሞ ቀኑ ሙሉ ቢሰራ ስፒከራችን በገለት አማካኝነት ወይም በሚወድቅበት ሰዓት ላይ የሆነ ነገር መቶት እንዳይሰበር ስፒከራችንን ረዥም ጊዜ እንዲቆይ ይረዳልናል፣ ማለት ነው። ሌላው ፊቸራቸው እነዚህ ጊዜ የመጡት ፊቸር ምንድን ነው? የቲቪያችንን ድምፅ በጂፓሳችን አማካኝነት ወይም በስፒከራችን አማካኝነት መጠቀም ብንፈልግ አውዲዮ ኢንፑት ሲስተም ስላላቸው የቲቪያችንን ድምፅ በዚህኛው ስፒከር አድርገን መጠቀም እንድንችል ያግዙናል፣ ማለት ነው። እነዚህ ስፒከሮች እንግዲህ ገበያ ላይ የቆዩ ናቸው ብያቸዋለሁ። የሚጠቀሙትም እስከ ዘጠና ዋት ድረስ ስለሆነ በየትኛውም የመብራት መቀነስ ወይም ደግሞ የፓወር ዝቅ ማለት ቢኖር እነዚህ ስፒከሮች የድምፅ ማቆራረጥ ችግር የለባቸው ማለት ነው። ዋጋቸውን በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 15 ሺህ ብር ድረስ ነው ከፍሪ ዴሊቨሪ ጋር ማለት ነው። በቀጣይነት ደግሞ የማሳያችሁ ፓንተር በመባል የሚታወቅ የስፒከር አይነት ሲሆን እነዚህ ስፒከሮች እንግዲህ የገበያው ላይ አዲስ ከሆኑ ስፒከሮች ውስጥ የሚመደቡ ሲሆን እንደምታዩት ረጃጅም ስፒከር ነው ያላቸው። ባለሶስት ስፒከር በመባል የሚታወቅ ነው። እንደገናም ደግሞ ቮሊዩም አጀስት ማድረጊያ እዚህ ጋር ድምጽ መቀነሻና መጨመሪያ የተገጠመላቸው ናቸው። እንደገና በተጨማሪነት ደግሞ የተለያዩ ፊቸሮችን መቆጣጠሪያ ፓወር በተኖች እላያቸው ላይ ያላቸው ማለት ነው። ከጀርባም እንግዲህ ፓወር ኦን እና ኦፍ ስዊች አለው። ኤምዲፍ ቦዲ ነው። ቦዲ ኤምዲፍ መሆኑ እንግዲህ አገልግሎቱ ዘርፈ ብዙ ነው ብያችኋለሁ። አለው አንደኛ ቢወድቅ ስፒከራችን ወይ ሁለተኛ ደግሞ ቀን ሙሉ ከፍተን መጠቀም ቢኖርብን ስፒከራችንን ቀን ሙሉ ከፍተን የምንጠቀመው ምንም እንዳይሆን ወይም ረጅም ሰዓት እንዲሰራ ሙቀት ምናምን እንዳያስቸግረው ኤምዲፍ መሆኑ ያግዛል ማለት ነው። እነዚህ እንግዲህ ሞዴላቸው 3388 በመባል የሚታወቁ የስፒከር አይነቶች ናቸው። እስከ አንድ አመት ድረስ ከካምፓኒው ዋራንቲ የሚሰጥባቸው የስፒከር አይነቶች ሲሆኑ እንደምታዩት እንግዲህ ከቲቪያችን ግራና ቀኝ ላይ አድርገን ረዣዥም ስፒከር መሆኑ አድቫንቴጁ ምንድነው? ከቲቪያችን ግራና ቀኝ ላይ አድርገን በምንጠቀምበት ሰዓት ላይ ለቲቪያችን ተጨማሪ ግርማ ሞገስ የሚሰጥልን የስፒከር አይነት ነው ማለት ነው። ባለሶስት ስፒከር ነው ብያቸዋለሁ። ሌላው የቲቪያችንን ድምፅ በእነዚህ ስፒከር አማካኝነት መጠቀም ብንፈልግ አውዲዮ ኢንፑት ስላለው የቲቪያችንን ድምፅ በስፒከራችን አድርገን መጠቀም እንችላለን። ሌላው ፊቸራቸው ምንድነው? እንግዲህ ኤስዲ ካርድ እንዲሁም ደግሞ ዩኤስቢ መሰኪያ ፖርት አላቸው። በተጨማሪነትም ኦግዚለሪ ኬብል ሰክተን ከስልካችን ጋር አገናኝተን መጠቀም እንድንችል ተደርገው የተሰሩ ናቸው። ሌላው እንግዲህ ምንድነው? ብሉቱዝም ፋንክሽን አላቸው ማለት ነው። ከስልካችን ጋር ሊሆን ይችላል፣ ከተለያዩ ዲቫይሶች ጋር ኮኔክት እንድናደርግ፣ ብሉቱዝ ኮኔክት መደረግ የሚችሉ የስፒከር አይነቶች ናቸው። መብራት በሌለባቸው አካባቢዎች ላይ ደግሞ በሶላር ሲስተም አማካኝነት ስፒከራችን መጠቀም እንችላለን። እነዚህ ዘጠና ዋት ናቸው። በየትኛውም የመብራት ማነስ ውስጥ ወይም ደግሞ ፓወር በማይኖርበት ሁኔታ ውስጥ ራሱ መስራት የሚችሉ የስፒከር አይነቶች ናቸው ማለት ነው። እነዚህ የስፒከር አይነቶች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 13500 ብር ድረስ የተሸጡ ይገኛሉ። ደንበኛው በየትኛውም ሰዓት ቢመጣ ወይም ደግሞ መምጣት የማይችሉበት ሁኔታ እንኳን ቢፈጠር ከነ ዴሊቨሪው በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ 13500 ብር ማግኘት ይችላሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካዮቻችን የዛሬው ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱ ማድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ በስተቀኝ በኩል፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ፋልቱ ሱፐር ማርኬት ታጠገብ፣ እንዲሁም ቁጥር ሶስት ከታ መዳን ያለም ንግድ ባንክ ህንጻ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር 0960318181 እንዲሁም በመስመር ስልኮቻችን በ0116597020፣ 0116597030 ላይ ቢደውሉ ላይ ያገኙናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሜዲያውን ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርቡ የሚፈልጉትን ማንኛውንም የቤት ውስጥ ኤሌክትሮኒክስ ጋር ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።